አዎ ደህና እንደምን፣ ደህና ሰላም፣ ሰላም፣ እንደምን ናችሁ ልኝ ውድ እና የተከበራችሁ የኛ ፈንድሻዎች፣ እኛ በጣም ደህና ነን፣ ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ በአዲስ ቪዲዮ በሚያምር እኔ እመጣላችሁ። ማንኝ ና ወንድሜ፣ ያው ዛሬ ያሳብ ነው ነገር በጣም ትልቅ ነው ነገር ነው ያው እኛ ይሄን ነገር ሁሉኛ በፕራንክ ነው የምንታወቀው ምናምን እና ደሞ ትንሽ ቢሆን አናዳጅ ነን በጣም እና ዛሬ ደሞ በቆንጆ ቪዲዮ ነው የመጣ ነው እሱም ደሞ ዛሬ ያው ፕራንክ የምናረገው እንትን በጣም ፌመስ ነው አብዛኞቹ ወለዮች ታቁታላችሁ በሌላም ሀገር የምትኖሩ አብዛኞቹ ታቁታላችሁ እሱም ደሞ ማን ነው ባይስ ይባላል እና እሱ ደግሞ ያው በርግጥ ታየፊ በጣም ታላቃችን አባታችን እንዳለ ሆኖ ያው ዛሬ ባይስን ያው ሞቅ ባለ ነገር ነው እና የመጣ ነው እና የሆነ እልፍ ቃለቶችን ልጠቀም እችላለሁ። ሁለታችን ግን ደግሞ እንዳታምሩብን ያው ለቀል ለጨዋታ ያክል ብለን የምናደርገው ነገር ስለሆነ እንዳትናደድብን ከሆኑ እናገራለሁ ማለት ነው እና ፓንዲሽ አንተ ደግሞ ሀሳብን ደግሞ ንገራቸው። እኔ ላይ ከእሱ ጋር ሁኝ ሰላም ብላችሁ ይሻላል። ና አብረን ባይስ ጋር ሰላም እንላችኋለን። እና ቀደም ብዬ ሄደት ብዬ ካሜራማኑም ይመጣል። አንቺ ትመጫለሽ እዛ ማለት ነው። እኔ እናንተ እያወራችሁ ነው የምገባው። እኛ እያወራን አንቺ ትመጫለሽ ማለት ነው እና ቤተሰብ ሰብ ለዚህ የዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ያደረጋችሁ ደግሞ፣ ቆይ አንድ የምነግራቸው ነገር አለ እህ የወንድሜን አካባቢ የወንድሜን ዩቲዩብ በጣም ትታችሁታል። የምር በጣም ሰብስክራይብ እየሰጣችሁት ነው። ስለዚህ ሰብስክራይብ በደንብ አድርጉልኝ ወንድሜን፣ ላይክ፣ ሼር አበረታቱት። በጣም ትልቅ ቦታ የሚደርስ ልጅ ነውና ከዚህ በላይ ደግሞ ይበልጥ ብታበረታቱት ያድጋል እና ወንድሜን በደንብ አበረታቱት፣ ደግፉልኝ ከስር በደንብ እና ቤተሰብ ምንድነው የምላችሁ መሰላችሁ? ኤልዳና እንዲያያት ተናገሩኝ። እኔ እኮ እበልጥሻለሁ። መቱላ እና ባወራም ችግር የለምሽ፣ እሺ? እና ቤተሰብ ኤልዳና እዚህ ትጠብቀኛለች ማለት ኤልዳና ከኋላ ነው የምትመጣው። እኔ ካሜራ ማኑ ጋር አብረን እንሄድና እዚያ ቪዲዮ እንሰራለን ማለት ነው። ያው ባይስ ስንታዩታላችሁ፣ አስቸጋሪ ሰው ነው ትንሽ ባህሪው ማለት ባህሪው ስላችሁ የመግባባት ትንሽ እንትን የለምና ለሚፈጠሩት የካሜራማን ችግሮች እንትን እንዳትሉ እና ለሚያወራው ነገር እኛ ለምናወራው ቃላት እንዳትቀየሙ በዚሁ አጋጣሚ ለመናገር እወዳለሁ። እና ኤልዳና አብረን ከሄድን ስለሚባል፣ ኤልዳና ቀስ ብለሽ ትመጫለች። ናኔ እናንተ ልንለያይ፣ ከዛ በኋላ እንገናኛለን። እቀውጥልሃለሁ፣ አይሻለሁ ቢፈነክትሽ ግን ትችሽ ነው የሚሄዱ ተናግሬያለሁ። ሰላም ሰላም፣ እንዴናችሁ? ውድና የተከበራችሁ የኛ ቤተሰቦች እንዴናችሁልኝ? ሁሉ መልካም፣ ሁሉ ጤና እንዴናችሁ? በጣም ተናፍቃችኋል። ያው ሰሞኑን ትንሽ ጠፋ ብያለሁኝ። ዛሬ ደግሞ በጣም ሞዶና በጣም ማከብረ ወንድሜ ባይስ ጋር ነኝና በጣም ደስተኛ ነኝ። ሰላም ሰላም ሻሁ ምንድን ነው የምለው? ንገረኝ። አረ ባይስ ምታለኝ እና እንዴ ናችሁ ቤተሰቦች ያው ዛሬ ባይሰን ወሎ ላይ በጣም የምትወዱትና የምታደንጉት ባይሰን ዛሬ አግኝቼ ይዤው መጥቻለሁ ማለት ነው ባይሰዬ ስላገኘሁ በጣም ደስ ብሎኛል እኔም ደስ ብሎኛል እኔም ደስ ብሎኛል እና ከዛ የምናገሩ አውራ እኔ እናንተ እናውራ እንዴት ነህ ባይሰዬ ደህና ነኝ ደህና ነኝ አልሐምዱላህ ጤንነት፣ በጣም ደህና ነኝ ደህና ነኝ። ሁሉ ላይ እንዴት ነው ሰራው? እንዴት ነው አቀባበሉ የኦዲንስ ያው ወንድሞ? በቃ ደህና አላህ አርጋቸው፣ ሁላችንም ደህና ነን። በጣም አርጊ፣ አመሰግናለሁ። እና እኔ ደግሞ የሚገርም ነገር ባይስ ኦልሞስት እኔ ትንሽ ጠፋ ብያለሁና ኦዲየንስ፣ እና ያለሁበት ሰብስክራይብ አሁን ላይ አስራ ሁለት ሺህ ነው። እና በጣም ትንሽ ነው እና ቢያንስ አሳድጉት ወንድሜን ወንድሜን ደግሞ በተቻላችሁ አሳድጉት፣ አሳድጉት፣ ተባበሩት። በፈለገው ነገር ቢሆንም ተባበሩት፣ አሳድጉት ወንድሜን ይሄ እና ባይሴዬ ምን አለ መሰለህ እኔ በጣም ወዳለሁ በጣም አከራ እኔ በጣም አከብራቸዋለሁ ወዳቸዋለሁ። አዎ እና ባይሴዬ ምን አለ መሰለህ እኔ ሰሞኑን ትንሽ ድብርት ውስጥ ነበርኩኝ። ያላሰብኩት ነገር ውስጥ ገብቼ ነበርና ራሴን በቃ መቆጣጠር አቃተኝ። የሆነች ልጅ ነበረች በህይወቴና እንደዚህ ከርታይ ነበረ ገብቷል። ምን ማድረግ እንዳለ ምን ማረግ አላህ ይመልሳት አላህ ይመልሳት ተስማምታችሁ ተፋቅራችሁ ተዋዳችሁ የምትኖሩ አላህ አድርጋችሁ ያንን ነው ምለው እኔ ግን ደሞ ምን አለ መሰለኝ እኔ በጣም እስቲል የሆነ ስራ ነበረኝ ምናምን ብዙ ነገሮች ነበሩኝ ታው ሁሉንም ነገር ደሞ አንድ ሰው ሊከብር አላህ ሲገድፈው ነው ሁሉም ነገር የሚሆነው አላህ ሲ ለማደግ ትዳር ለማማ ሁሉም አላህ ሲገድፈው ነውና አላህ ይገድፍ አሚን አሚን ባይሰው አሚን ጎጆንህ ሁሉ ደህና አላህ አድርገው። እያማረ እያማረ ይሂድ። ደግፉት ተባበሩት። ወንድሜ ነው አ በተቻላቸው አቅም ተባበሩት ተባበሩት። እና ባይ አ አሳድጉት እላለሁ። ይሄ ወንድሜ ነው። በጣም አድርጌ አመሰግናለሁ። አዎ እና ባይ ሲምና ለምሳሌ ባለሀብት እሷ ስታገኝ እኔ ራሴን ማስተዳደር እችል ነበር በሰዓቱና በቃ ቼት አረገችብኝ፣ ሌላ ሰው ጋር ተጓደነችብኝ፣ ምንም አይደለም። ዋናው ፍቅሩ ነው። ደግሞ የበለጠችውን አላህ ይስጥ። አሚን። ጸባይ ያላትን መልከ መልካም መልክ ብቻ አይደለም፤ የሰው ልጅ ውበቱ ጸባይም ጭምር ነው ተፈላጊነቱ። ስለዚህ መልክ ያላት ብቻ ሳይሆን ጸባይም ያላት አላህ ይስጥ፣ አላህ ይደግፍ። አሚን። አላህ ይደግፍ። ኑሮአችሁን ጎጆችን ሁሉ አላህ አስተካክለው፣ አላህ አሳምረው። አዎ ይሄ ወንድሜ ደግሞ ወንድሜ ነው፣ እኔም እሷም እህቴ ነች። ስለዚህ ተባበሩት፣ አሳድጉት፣ ፎሎ አድርጉት። ተባበሩት፣ ተባበሩት፣ ፎሎ አድርጉት። እሺ ውጭ ሃገር ናቸው የኔ ቤተሰቦችና እዚህ አሁን የምታወራቸው የምታገኛቸውና ውጭ ሃገር ነው። በማንም በሳውዲ አንተ ደግሞ ብዙ ጊዜ በየመን ምናምን ትታወቃለህና ግደላ፣ እኔ ሂጄ ነበረ ግን ሁሉም ነገር አላህ ሲለው ነው። ትክክል አላህ ሲገድፈው ነው። እና ሁላችንም አላህ ይደግፈን ይድረስልን። ለእነሱ ደግሞ ፍቅር ይስጠን ፍቅር ስጠን መውደድ ይስጠን ለሁላችንም ተፋቅረን ተዋደን እምንኖራላህ አድርገን። ይህም ወንድሜ አሳድጉት በተቻላቸው አቅም ተባበሩት። እሺ ውጭ ነው የሚኖሩት። ኦዲንሶች የሚኖሩት አብዛኛውን ሳውዲ ነው እና ኢትዮጵያም የሚኖሩ ቤተሰቦች አሉኝና እዛ አገር ላይክ እየሰሩ ምናምን የማዳም ቅመሞች ናቸውና እዛ አገር እየሰሩ ነው የሚኖሩት ምናምንና ለሀገራቸው አብቅቷቸው ቤተሰቦቻቸው እነሱም ደግሞ በውጭ የሚወዱ እህቶች፣ ወንድሞች ሁሉ ለአገራቸው አቁቷቸው አንተን ተስማምተው ከአንተ ጋራ ተፋቅረው የሚኖሩ አላህ አድርጋቸው ነው። አላህ አድርጋቸው ነው። ይህን በጣም ትርቅም ትልቅ ምርቃ ነው። ባይስ ማለት ያው ወንድሜ ደግሞ ፎሎ አድርጉት ተባበሩት። ፎሎ አድርጉት ተባበሩት። ያንን ብዬ ገምታለሁኝ

ሰላም? ናቸው እንዴት ናቸው? አዎ፣ ችግር የለው፣ ችግር የለም። አላህ አድርገው፣ አላህ አድርገው። አዎ፣ እሺ፣ እሺ፣ እሺ፣ እሺ፣ እሺ፣ እሺ። ሰውን ትሸውደዋለህ፣ አላህን ግን አትሸውደውም። ትክክል ትክክል። ስለዚህ እውነትን ተናግሮ መሸበም አልሰው። እጁን ይዘሽዋል እኮ። አይ ባል አይደለም፣ ሰላም ነው። አይ ያላችሁ ሰውንት ነገር ምንድነው? እሷ ጋር የሆነ ነገር ሰውንት ነገር ምንም ነው ምንም፣ ሰውንት ግን አላህን አልተሸውደውም እውነትን ተናግሮ እመሸበት ማደር። ልክ እኮ እሱ ሀገር ያለ ነገር ምንድን ነው? እኔ ኮ ስለዛ፣ አረ ምንም የለኝ። እህቴ ነች፣ እህቴ ነች ብር ማግኘቱ ሰምተሽ ነው ወይ? እህቴ ነች፣ እህቴ ነች አይደለ? ሰውን ትሸውደዋለህ፣ ግን ትክክለኛ ሚስቴ አይደለሽም እውነት ለመናገር ሰውን ትሸውደዋለ። በምን ተነስታ ነው ሰውን ትሸውደዋለ? አላህን ግን አሸውደውም ነው አደለ? እውነትን ተናግሮ መሸበም አለ። ያንን አርሹ ወጣ። ምንድን ነው የምታወሩት? ባይስ አይደለም አይደለም፣ ባለ አይደለም ማለት ነው። አንተ ጋር ባይስ፣ ይሄ ስሪስ ነው።

አይደለችም ታላቅም አይደለችም። እውነት ለመናገር አይደለ እውነት ለመናገር ሚስቴ

ውሸት፣ ጥሩ አይደለም። ባይስ አይደለም፣ ጭራሽ እርጉዝ ነሽ? ብር ሳይኖረኝ አገባለሁ። ባይስ ካዳት።